ሲያርድ በሶስት አካፍሎ ስጋውን በሶስት አካፍሎ ግማሹን፣ ለቤት አንድ ሶስተኛውን አንድ ሶስተኛውን ለጎረቤት፣ አንድ ሶስተኛውን ደግሞ ለመሳኪን አብስሎ ማብላት ትክክል ተሰርቷል። አዎ፣ አይተናል፣ ተሰርቷል። እየሄንበት ነው፣ እያያየነው ነው። ምንድን ነው? ይህንን ነገር ደግሞ ከጎኑ ካልቆምን ደግሞ ነገ ለሚመጣው ነገር ደግሞ ራሳችንን ነው የሚያስከፈል፣ ራሳችንን ተጠያቂ ያደርገናል። አንድ ሺ አራት መቶ አርባ ስድስተኛውን የኢዳል አዳረፋ ስና ክብር የተቸገሩትን በማገዝና በመተዛዘ ሊሆን ይገባል ሲሉ ኤምኤን ያነጋግራቸው የበዓሉ አክባሪዎች ተናገሩ። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አድረሳችሁ። በዓሉ የሰላም የፍቅርና የመተዛዘን እንዲሆን ኤኤምኤን ይመኛል። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን በምልክት ቋንቋ ፍቅር ተከበደ፣ እንደዚሁም እኔ ሰሀለ ገብረኤል ትባረክ የምሽት ዜናዎችን እየመራን ቆይታ እናደርጋለን። አብራችሁን ቆዩ። ህዝብ ሙስሊሙ አንድነቱን በመጠበቅ ሃይማኖትን ሽፋን አድርገው የራሳቸውን አጀንዳ ለማስፈጸም የሚጥሩ የውጭና የውስጥ ጸረ ሰላም ኃይሎችን ለዓላማ በማክሸፍ የሀገሩን ሰላም ሊጠብቅ እንደሚገባ የሃይማኖት አባቶች ገለጹ። የኢትዮጵያን ሁለንትናዊ እድገት ለማረጋገጥ በሚከናወኑ የልማት ተግባራት የነቃ ተሳትፎ እንዲያደርግም ተጠይቋል። ሄኖክ ዘነበ ተጨማሪ አለው። አምላክ መታዘዝን ምትክ የሌለው የአብራክን ክፋይ እስከ መሰዋት የተገለጠበት ነው። ኢድ አልአድሃ አረፋ በዓል በሕዝበ ሙስሊሙ ዘንድ ጥልቅ ትርጉም ያለውና በልዩ ድምቀት የሚታሰበው ኢድ አረፋ ከሁሉም በላይ አንድነትና ወንድማማችነት ጎልቶ የሚወጣበት ነው። ሙስሊሙ ማህበረሰብ የሚሰግዱት አንድ ቦታ ላይ ነው። አንድ ቦታ ላይ በጣም በጉጉትና በስሜት እርስ በርሳቸው በመተባበርና ተክቢራን እያሉ የሚሰግዱበት አጋጣሚ በመኖሩ ከሌሎቹ የሚለይበት ያደርገዋል። ኢድ አረፋ በሃይማኖቱ አስተምሮ መሰረት ታላቅ እሁድያ ወይም እርድ የሚከናወንበት በዓል ነው። እናም በዕለቱ ሁሉም ያለውን የሚቋደስበት፣ ሀብታሙም እጅ አጠሩም ፈጣሪውን አመስግኖ እኩል ተደስቶ የሚውልበት የመረዳዳትና የመደጋገፍ እሴት ጎልቶ የሚወጣበት በዓል ነው። ሰው ለራሱ ከለበሰ ከበላ ከጠጣ በኋላ ሌሎች ደግሞ በዙሪያ ያሉ ጎረቤቶችንም የአቅም ውስንነት ያላቸውንም በማይረሳ መልኩ በአንዳንዴ ከነነፍሱ በመስጠት በጎችን አርደው እንዲከፋፈሉ ማድረግ፣ ሌላ ጊዜ ደግሞ አርዶ በማከፋፈል ዒዱም በዚህ ልክ የጋራ ደስታ እንዲሆን የተነጠለ ጌጥ እንዳይሆን የሚደረግበት ጥረትና እሴቱ እጅግ በጣም ደስ የሚል ነገር ነው ብለን እናምናለን። ይበርታ፣ ይቀጥል ነው የምንለው። ከዚህ ስንመለስ ድሀዎችን መርዳት ነው፣ በጥሬ ገንዘብ የሚሆን በምግብ የሚሆን በእርድ ስጋ በማከፋፈል የሚሆን ኦትያ፣ ደስታ የጋራ መሆን አለበት። እዚህ ጋር አንዱ እየሳቀ እዚህ ጋር አንዱ እያለቀሰ መኖር በጣም ትልቅ ጉድለት ነው። በዲናችን ባህላችንም ነው ደግሞ ኢትዮጵያ ሙስሊም ብቻ ሳይሆን ሌላውም ጥሩ ባህል አለው። በዚህ ዙሪያ ኢስላም ትርጓሜው ሰላም ነው። እናም የሰላም ሃይማኖት ተከታይ የሆነው ሕዝበ ሙስሊም ሃይማኖትን ሽፋን አድርገው የራሳቸውን አጀንዳ ለማስፈጸም የሚጥሩ የጸረ ሰላም ኃይሎችን አላማ በአንድነት ቆመ በማክሸፍ የሀገሩን ሰላም ሊጠብቅ ይገባል። መሰረት የሌላቸው ሚዲያዎች የሚዘረጉት መጣላት ምናምን በሃይማኖት መሀል ለመግባት የሚሞክሩ ሰዎች ስላሉ ያን ሁሉ እርግፍ በማድረግ የራሱ ያማረችውን ሌሎች ሀገሮች የሚኮሩብንን ባህላችንን በማራመድ በተለይ ሙስሊሙ ደግሞ በዚህ ዙሪያ ትልቅ ትምህርት አለው፣ ትልቅ መመሪያ አለው። ሙስሊም ማለት የሰላም ዲን ነው፣ የአንድነት ዲን ነው። ይህንን በማጠናከር አንድነቱን መጠበቅ አለበት። ኢትዮጵያ አሁን ከጀመረችው ሁለንተናዊ የእድገት ጉዞ ለመጎተት የሚጥሩ ባዕዳንን በመታገል እየተከናወኑ በሚገኙ የልማት ስራዎችም በንቃት ሊሳተፍ ይገባል ተብሏል። የውጭ ጣልቃ ገብነትን አለማዳመጥና አለማየት በአሁኑ ጊዜ እንደ ድሮ ወደ ድሮ እጃዙ ቅኝ ይዘት ለማስፋፋት እየተሞከሩ ያለበት ዘመን ውስጥ ያለ ነው። አቅም ያላቸው ሀገሮች አቅም የሌሉትን የሌላቸውን ለማዳከም ሀገራችን ከዚህ ለማምላት ብዙ እየታገለች ነው። አልሐምዱሊላ ረብ ዓለሚን ሁላችንም ለሀገር በዲንም በሃይማኖትም በስራም በሊማትም መንግስታችን ትክክለኛውን መንገድ ሲይዝ በዛ መጓዝ ያስፈልጋል። ለአንድ ሺ አራት መቶ አርባ ስድስተኛው የኢድ አላድሃ አረፋ በዓል የእንኳን አደረሳችሁ መልእክት ተላልፏል። አላሁ አክበር። በተመሳሳይ ዜና አንድ ሺህ አራት መቶ አርባ ስድስተኛው የኢዳል አድሃ አረፋ በዓልን ስናከብር የተቸገሩትን በማገዝና በመተዛዝ ሊሆኑ ይገባል ሲሉ ኤኤምኤን ያነጋገራቸው የባሉ አክባሪዎች ተናገሩም። አንድ ሺህ አራት መቶ አርባ ስድስተኛው ዓመተ ሂጅራ ኢዳል አድሃ አረፋ በዓል በአዲስ አበባ ስታዲየም ተከብሯል። ንጉሱ በቃሉ ተጨማሪ አለው። ኢድ አላድሃ ወይንም አረፋ ህዝበ ሙስሊሞች ካሏቸው አበይት በዓላት መካከል አንዱ ሲሆን የመስዋዕትነት በዓል ተብሎ በስፋት ይከበራል። በቅዱስ ቁርአን እንደተገለጸው ኢብራሂም ልጁ ሊሰዋ ሲል ከሰማይ ድምፅ አስቆመውና በእርሱ ምትክ ታላቅ መስዋዕት አድርጎ በግ አቀረበለት ይላል። ከዚህ ባሻገር በዓሉ የመገናኘትና የመጠያየቅ ስለመሆኑ ይነገራል። በአዲስ አበባ በዓሉን ያከበሩ ምእመናን በዓሉን ስናከብር የተቸገሩት